ለዛ ብለን ልብሱን በጣም በቃ ወደውት በቃ ከነረዱ እዚህ ጋር አሻንጉልት ሆና ብትቀመጠ እያልኩ ነበረ ያ ጊዜ ግን ደስ ይል ነበረ ቆንጆ ፕሮግራም ነበረ ለማንኛውም ደስ ይል ነበረ እንዴት ነው ምን እየታሰበ ነው ነው ምን አዲስ ነገር አለ ምን አዲስ ነገር አለ

ቅባቱን መመሰል ለመጥቆ አሁን ወንድሞቻችን ይጠረጥራሉ፣ ግን እንዳይጠረጥሩ ምንድን ነው የምናደርገው? የሚለቁብን እንደው ምን ትንሽ ቆዶ እንዲታይ ነው የምናደርገው። እባብ ነው መሰለኝ ነው የምንላቸው

ትንሽ ጭንቅላቱ ወጣ ነገር ወይ ጅራቱ ወጣ ቢል አሪፍ ይመስለኛል።

እስ ደውል፣ ታዲያ ችግር እሱ አሻንጉሊቶቹ መናገር ቢችሉ ኖሮ

ከቤታችን በነገራችን ላይ እኔ እንዳያችሁት ቪዲዮ ላይ እኔ ትንሽ ደፈር ላለ እዚህ ጋር ወንበር አምጡልኝና

ስራዎቻችንን በአግባቡና በጊዜው አደርሰን ቆንጆ ስራዎችን እንሰራላችኋለን። ወንድሜ እንግዲህ ያው ተሳትፎልን አላረገ እኔ የዛሬ